እንዳልሆነ ወንድሞቻችን አሳይተውታል። ሁላችንም እንደምንኮራበት ማንም የፈለገውን ቅጥፈትና ውሸት እንደ እንደለመዱት ማለት ነው ቀጣጥፎ ቢናገርም የነቢዩን ስለ ላሁ አለይህ ወሰለም ስም መኩሪያችን፣ የምንወደው ለልጅ ልጆቻችን የምናወርሰው ስም እንደሆነ አሳይተናል በደንብ አርገ። የሚገርመውን ነገር ደግሞ ልንገራችሁ የጨዋታውን ማለቂያ ጌም ኦቨር የተባለበትም ማለት ነው። ትናንትና ያ ግለሰብ የነቢዩን ስለ ላሁ አለይህ ወሰለም ሙሐመድን ስም እያጠለሸ በነበረበት ሰዓት ከሱ ጋር ሆኖ ሙስሊሞች ሲከራከር የነበረው አሁን ላይ ወንድማችን የሆነው አንዱ ወንድማችን በቅርቡ ትናንትና ከትናንት ወዲያ እርግጠኛ አይደለሁም፣ እዚሁ ቲክቶክ ላይ ልጁ በዛተበት ፕላትፎርም ላይ ያን ነገር በዛተው ልጅ ፊት ለፊት መጥቶ ሙሐመድ የሚለውን ስም እንዳወጣ እንደሰየመ በግልጽ ተናግሮ፣ ስሜም ሙሐመድ ሆኗል፣ ሙሐመድ ብለህ ጥራኛል የሰለማው እኮ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 እንኳን ሌላው ያመነበትን ልታሳፍር ቀርቶ ዛሬ ከአንተ ጋር ያለውም ነገ ሄዶ ይወደዋል የሚለውን ነገር ነው የሚያሳየው። ወንድማችን ሙሐመድ ትናንትና ጉድ አይዲያ የዛሬ ሙሐመድ አንጀታችንን እንዳራስከው አላህ ሱብሓነሁ ወተዓላ በጀነቱ ያበስረ። አላህ ሱብሓነሁ ወተዓላ ከጀነትም የነቢዩን ሰለላሁ ዐለይሂ ወሰለም ጉርብትናን ካገኙት ባሮች መካከል ያድርገን። ምክንያቱም ልጁ ጨዋታውን ማርዘም ፈልጎ ነበር። ቋጨለት ጌም ኦቨር አደረግከው። ሀላስ ለጥላቻ ይስሩ። እኛ ደግሞ ብርሃንን ለመግለጽ ማህበረሰቡን ሐቅን ለማሳየት ወንድማችን መሐመድንም ጨምሩ፣ ሁላችሁም ትናንትና ስትፈልጉ ያገኛችሁትን እውነታን ለማሳየት እየለፋችሁ ነው ያላችሁት። እሱ ግን ዛሬም ጥመቱ ላይ ተቀምጦ በዚያ ላይ ሰዎችን ገደል ለመክተት እየተጣጣረን ያለው አሁንም የምላችሁ ወንድሞችና እህቶች በንጽጽሩ ጉዳይ ላይ እየሰራችሁ ያላችሁም በደንብ አድረጋችሁ ስራችሁን ቀጥሉ። ዳዕዋውን እንዳሁኑ ስርዓት በተሞላበት መልኩ ቀጥሉ። የልጁ ጉዳይ እንደሆነ በህግ የተያዘ ጉዳይ ስለሆነ እንሻላህ የእሱ በህግ ያልቃል። ወላኪን እሱ የጀመረው ጨዋታ በእሱ ሜዳ ላይ ተጠናቋል። ሊላሂ አልሐምዱ ወልሚና። ሰላሙ አለይኩም ወረሐመቱላሂ ወበረካትሁ። አልሐምዱልላህ

ነገሮችን አደርግ ነበረ እናገር ነበረ እና አሁን ከዛ ተቀብያለው። ምናልባት አንዴ አንዴ ልትዋወቃለ የሆነ ታይም ላይ መጠ አይ ቲንክ ከነ መዝሙር ያሬድ ጋር እየተነጋገርኩ እንዳለ እያለ ስለ ውግዘት እያውራው እያለ መጠ ነበረ ያስታውቃለሁ። ለማንኛውም የመለከውን ነገር በስነ ስርአት በስነ ስርአት ዲስከሽን ማድረግ ይችላል። ማድረግ ራዶስ አንዴ ኢንፐርሰን አንተዋወቅም፣ ጓደኛ ምናምን ስላሉ ይደበረ አላውቅም። ምን አይነት ምን እንደምሰራም አውቀው ነገር የለም። ስልምና ያለህን እውቀት አላውቅም፣ ክርስትና ያለህን እውቀት አላውቅም። ግን ቪዲዮ ደርሶኛል። ፈቃደኛ ከሆንክ ቪዲዮ ህላይም ማውራት እንችላለን። ማለት ስልምና የተቀበሱበት እኔንም ማላቅ ያደረግም አታክ ያደረግባትን ማለች ያነሳ አሁኔንም ኤንስ ብቻ ጨርሱና ከዚያም ይሆናል። ችግር የለውም ከነማማር ጋር ጥሩ አውርተናል። አሁን ከአንተ ጋር ማውራት እንችላለን። ችግር የለውም። እኔ ላመንኩበት ለሄድኩበት ነገር አላፍርበትም። ወደ ተሻለ ነው ሄድኩ ይዘ ወይ ወደ ተሻለ ወደ ተሻለ ሄጃለሁ። መነጋገር እንችላለን። ስሜ መሐመድ ይባላል። መሐመድ ብለህ ትጠራኛለህ ማለት ነው። ስሜ ማን ነው አልኩህ? መልካም፣ መሐመድ ብላኝ። እኛም እንቀጥላለን ከእንማማር ጋር ተርፋልስሜ ነው። እሺ፣ መሐመድ ብላኝ እየጠራኸኝ ታናግረኛለህ። በስለዚ ስለዚህ ግን ሳወራ ከአሁን በኋላ እንደ እስልምና ነው ማወራ፣ አንተም ደግሞ እኔ እንደ ክርስቲያን ነው ታወራኝ። በጣም ደስ ይለኛል። ችግር የለውም። ከጉዳይ ጋር የሚባለው ንጽጽር ይሰራ ነበር ሙስሊሟ